ታሪክን የኋሊት። በጊዜው አስደንጋጭና ከ100 በላይ የሚሆኑ ሰዎች የሞቱበት የሞስኮ ቲያትር እገታ ያጋጠመው የዛሬ 23 ዓመት በዛሬዋ ቀን ነበር። ከሶቪየት ኅብረት መበታተም በኋላ በሩሲያ ደቡብ የሚገኙት ችችንያዎች የመገንጠል ጥያቄ አንስተው የትጥቅ ትግል ጀምረው ነበር። ትግላቸው ከግንባር ከመዋጋት ጨምሮ በከተሞችም የሽብር ተግባር መፈጸምን ያካትታል። በቼችኒያ ግዛት ሁለተኛው ጦርነት በተፋፋመበት ወቅት ጥቅምት 13 1995 ዓ.ም ታጣቂዎች ቲያትርቆች ግርግር የትርኢቱ አካል መስሏቸው በፈገግታ ይመለከታሉ። ግን ፈገግታቸው ብዙም አልቆየም። ታጣቂዎቹ ወደ ሰማይ ጥይት መተኮስ ሲጀምሩ ተመልካቾች መታገታቸው ገባቸው። ሴቶችን ጨምሮ ያካተተው የታጣቂ ቡድን የቼችንያ ወታደሮች መሆናቸውን፣ ከ100 ኪሎግራም በላይ የሚመዝኑ ፈንጆች ጭምር መታጠቃቸውንና በ10 ቀናት ውስጥ ጥያቄያቸው ካልተመለሰ ማንንም እንደማይለቁ ተናገሩ። ጥያቄያቸውም ሞቱ 131 ታጋቾች፣ 41 ታጣቂዎች፣ በጠቅላላ 172 ሰዎች ተገደሉ። የጸጥታ ኃይሉ ናርኮቲክ ጋዝ በመጠቀሙ ታጋቾችን እንደጎዳቸው ለተነሳበት ወቀሳ እንደዚያ ባናደርግ ታጣቂዎቹ ያጠመዷቸውን ፈንጆች ለማፈንዳት ጊዜ ስለሚያገኙ ጉዳቱ ከፍተኛ ይሆን ነበር የሚል መልስ ሰጥቷል። የሞስኮ የቲያትር እገታ ከ120 በላይ ሰዎች ሞተው በሦስተኛው ቀን ተጠናቀቀም። የሞስኮ ቲያትር እገታ 23 ዓመት ሞላው።